በቤንሻንጉል ጉምዝ ክልል የሚገኙት ሰዳልና ጉባ የአባይ ወንዝ ኢትዮጵያን ለቆ የሚወጣባቸውና ወደ ሱዳን የሚፈስባቸው አካባቢዎች ናቸው። እነዚህ አካባቢዎች የወንዙን ፍሰት ተከትለው በበቀሉ ደኖች ቢሸፈኑም የሙቀት መጠናቸው ግን እስከ 50 ዲግሪ ሴልሼስ ይደርሳል። ለወትሮው ምንም አይነት እንቅስቃሴ በማይስተዋልባቸው በእነዚህ አካባቢዎች ከስድስት ዓመት በፊት የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ተቀምጧል። ያለምንም የውጭ ብድርና እርዳታ የኢትዮጵያ ህዝብና መንግስት በጉልበቱ በእውቀቱና በ ገንዘቡ ግድቡን እውን ለማድረግ መንቀሳቀስ ከጀመረም ስድስት ዓመት ሆኖታል። በሀገሪቱ የህዳሴ ጉዞ ከግማሽ በላይ የሚሆነውን ኃይል ይሸፍናል ተብሎ የሚጠበቀው ይኸው የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ አሁን ላይ 57 በመቶ ተጠናቋል። ኢትዮጵያ ህዝብና መንግስት በልዩ ትኩረት ግንባታው እየተከናወነ ያለውን ይህንን ግድብ እስካሁን ከሁለት መቶ ሺህ በላይ ህዝብ ጎብኝቶታል። የግድቡ የመስረት ድንጋይ የተጣለበትን መጋቢት 24ትን ምክንያት በማድረግም በጉባና በሰዳል አካባቢዎች በርካታ ህዝብ ተገኝቷል። የኢፌድሪ ፕሬዚዳንት ዶክተር ሙላቱ ተሾመኝ ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎችም በባሉ ላይ ታድሟል። ፕሬዚዳንት ዶክተር ሙላቱ የአካባቢውን ሙቀት ተቋቁመው ግንባታውን እያከናወኑ ያሉትን ከመቶ በላይ ሰራተኞችን አድንቀዋል እያደረጉ ያቀረቡት ላሉት አስተዋጽኦም በኢትዮጵያ መንግስት ስም ምስጋና አቅርበዋል። የሀገሪቱን የልማት ጉዞ አጉልቶ ለሚያሳየው ለዚህ ግድብ አስተዋጽኦ እያደረጉ ያሉ ኢትዮጵያውያንንም አመስግኗል ፕሬዚዳንቱ። ሀገራዊ ድጋፍና ተሳትፎውም ተጠናክሮ እንዲቀጥልም ጥሪ አቅርበዋል። የሀገራችንን የልማት ጉዞ አጉልቶ ከሚያሳዩት ሜጋ ፕሮጀክቶቻችን መካከል ትልቁን ቦታ የሚይዘው የታላቁ ህዳሴ ግድባችን የነበርንበትን የድህነት ገጽታ ታሪክ አስወግዶ የሀገራችን ታሪክ ሊለውጥ ወደሚችለው በእድገትና ብልጽግና ጎዳና ላይ በመገስገስ የምትታወቅ ገጽታ ያላት ኢትዮጵያን ስለሆነ መላው የሀገራችን ህዝቦች በዚህ ግንዛቤና እምነት በመነሳት ለግድቡ ግንባታ እውን መሆንም በእውቀታቸው በጉልበታቸውና በገንዘባቸው የሚጠበቅባቸውን አስተዋጽኦ በመወጣት ላይ ይገኛሉ። ሀገራችን ኢትዮጵያ በድህነትና ኋላ ቀርነት ታሪክ ተተብትባ በሰቆቋ ስትኖርበት ከነበረው በርካታ ዓመታት በኋላ በይቻላል መንፈስ ቆርጠን የተነሳን መላ ሀገራችን ህዝቦች ሊዘልቅና ሊሻገር ብሎም ወደ ላቀ ከፍታ ላይ ሊደርስ የሚችል ትውልድንም ለመፍጠር የሚችል አዲስ የህዳሴ ታሪክ መጽሐፍ ጀምረናል። በታላቁ የህዳሴ ግድብ ብሳትና የግንባታ ሂደት ውስጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ለሌላው ዓለምም አራያ ሊሆኑ የሚችሉ መሆናቸውንና ወደ እድገትና ብልጽግና ሊወስዱ የሚችሉ የለውጥ ጎዳናዎችን በመገንባት አዲስ ታሪክ ለመስራት የሚቻልበት በርካታ ዕድሎች እንዳሏቸው በተጨባጭ ማሳየት ጀምረዋል። የኢትዮጵያ ታላቁ ህዳሴ ግድብ የኢትዮጵያን ህዳሴውን የሚያደርግና ልማቷንም የሚያፋጥን ብቻ ሳይሆን ለሌሎች ታዳጊ አገራትም ጥሩ ምሳሌ ለመሆን እንደሚችል መገመት ይቻላል። በመሆኑም የሀገራችን ኢትዮጵያ ህዳሴ እንዲረጋገጥ ትልቁ መሰረት የህዝቦቻችን በመፈቃቀል ላይ የተመሰረተ ሀገራዊ አንድነት ብዛህነትን የተቀበለ የፖለቲካ ስርዓታችን እና ድህነትን ተዋግቶ ድባቅ ለመምታት ሌት ተቀን የሚተጋ ህብረሰብ መሆኑን አውቀን እጅ ለእጅ ተያይዘን ለአንድ ሀገራዊ ዓላማ ወደፊት መጓዝ ይጠበቅብናል። ፕሬዚዳንት ዶክተር ሙላቱ ተሾመ የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ የኢትዮጵያ ህዳሴ ጉዞ ቁርጠኝነት ማሳያ ከመሆኑ ባሻገር ለሌሎች ሀገራዊ ፕሮጀክቶች ስኬታማነት በተምሳሊትነት የሚወሰድ ነው ብለዋል። በሀብት የበለጸገችና ዴሞክራሲያዊ ስርዓት ስር የሰደደባት ሀገር ለመገንባት እየተደረገ ባለው እንቅስቃሴም ግድቡ ከፍተኛ ፋይዳ እንዳለው ፕሬዝዳንቱ አመልክተዋል። ዓለም አቀፍ ስጋት የሆነውን የአየር ንብረት ለውጥን ለመቋቋም በሚደረገው ጥረት ኢትዮጵያ እንደ ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ያሉ የታዳሽ ኃይል ግድቦችን በስፋት እየገነባች መሆኑ በተምሳሊትነት እንድትጠቀስ ያደርጋታል ያሉት ፕሬዝዳንቱ፣ ግድቡ ለተፋሰሱ ሀገራት ጠቀሜታ እንዳለውም ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ የዓለማችን ትልቁ ስጋት እየሆነ የመጣውን የአየር ብክለት ለመከላከል አገራችን እየተከተለች ያለውን የዘላቂ አረንጓዴ ልማት ሊያሳካ የሚችል ፕሮጀክት እንደመሆኑ መጠን አገራችን ከታዳሽ ኃይል የኤሌክትሪክ ኃይልን በማመንጨት የዜጎቿን የኑሮ ደረጃ ለማሻሻል የሚፈለገውን ለማሟላትና የኢንዱስትሪ ኢኮኖሚውን መሸከም የሚችል የኤሌክትሪክ ኃይል ለማቅረብ እየተዘጋጀች መሆኗን የሚያሳይ ፕሮጀክትም ነው። ታላቁ የኢትዮጵያ ህዳሴ ግድብ አገራዊ መግባባት ፈጥሮ የሁሉም ብሔር ብሔረሰቦችና ህዝቦች አሻራ በማኖር እየተገነባ ያለ ብሔራዊ ባንዲራ ፕሮጀክታችን ነው። የህዳሴው ግድብ የአሁኑ ትውልድ የስራ ውጤት እንደመሆኑ መጠን እንደ አድዋ ድል እስከ ወዲያኛው ትውልድ የሚዘከርና የኢትዮጵያውያን ቋሚ ሐውልት እንደሚሆንም የታመነበት ፕሮጀክታችን ስለሆነ የሀገራችን ህብረ ዜማና የህዳሴያችን ማማ ነው ማለት እንችላለን። ታላቁ የኢትዮጵያ ህዳሴ ግድብ በጋራ ተጠቃሚነት በፍትሐዊነት መርህ ላይ ተመስርቶ እየተተገበረ ያለ ፕሮጀክት በመሆኑ ለሁሉም የአባይ ተፋሰስ ሀገራት የኢኮኖሚ ትስስርን የሚያጎለበት የሚያጠብቅና፣ የሰላም ምንጭ ሆኖ እንደሚያገለግል እምነታችን ነው። የኢፌዴሪ ምክትል ጠቅላይ ሚኒስትርና የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ሰብሳቢ አቶ ደመቀ መኮንንም የግድቡ ግንባታ ኢትዮጵያ በአባይ ወንዝ ላይ ያላትን ፍትሐዊና የጋራ ተጠቃሚነት ትጋት ያሳያል ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የህዳሴውን ትውልድ ቁርጠኝነት ያስተጋባ፣ በይቻላል መንፈስ ሁሉንም በአንድ ቋንቋ ያግባባ፣ ለወዳጅና ለጎረቤት ሀገራት አርቆ አስተዋይነታችንን ያበሰረ እንዲሁም ለጋራ ተጠቃሚነት ትጋታችንን ያስመሰከረ ብርቅዬ ፕሮጀክታችን ነው። ይህ ብርቅዬ ፕሮጀክታችን በአራቱም ማዕዘናት የፈጠረው ህዝባዊ ንቅናቄና ርብርብ ከራሱ አልፎ በሌሎች የልማት ፕሮጀክቶቻችን ዳር የማድረስ ቁጭታችን እንዲቀጣጠል እና የታሪክ ሰሪነት መንፈሳችን ጎልቶ እንዲስተጋባ መሰረት የጣለ የህዳሴው ጉዞ ክስተት ነው። ህዝቡ ለህዳሴ ግድቡ ግንባታ ስኬታማነት እያደረገ ያለው አስተዋጽኦ ተጠናክሮ መቀጠሉንም ምክትል ጠቅላይ ሚኒስትሩ ገልጸዋል። እስካሁን የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በዞረባቸው አካባቢዎች ከአንድ ነጥብ ሁለት ቢሊየን ብር በላይ መሰብሰቡንም ተናግረዋል። የህዝባችንን የተሳትፎ ከፍታና የለውጥ አእምሮት አቀጣጥሩን ለማስቀጠል ከህዳሴ ዋንጫ ጎን ለጎን የትውልድ አደራ ቅብብሎሽ እሳቤ ከሳምንት በፊት አዲስ አበባ ላይ የተለኮሰው የህዳሴ ችቦ በሁሉም ክልሎችና ከተማ አስተዳደሮች በዙር የሚካሄድበት ህዝባዊ ንቅናቄም ተጠናክሮ የሚቀጥል ይሆናል። የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ግድቡ በግዙፍነቱ በአፍሪካ ቀዳሚ ብቻ ሳይሆን የሀገሪቱን የኃይል አቅርቦት ሀምሳ በመቶ የሚያሳካ ነው ብለዋል። በአባይ ወንዝ ላይ የምትገነባው ትልቁ የኢትዮጵያ ህዳሴ ግድብም በሀብቷ ለመጠቀም በከፍተኛ ደረጃ ቁርጠኛ መሆኗን የሚያሳይ የሉዓላዊ መብቷ መገለጫ ነው። ኢትዮጵያ ከረጅም ጊዜ ጀምሮ ወሰን ተሻጋሪ ወንዞቿ ላይ ያላት አቋም በመርህ ላይ የተቃኘና የተመሰረተ ሲሆን ውሃውን ስትጠቀምም በፍትሐዊነት እና በምክንያታዊነት ላይ የተመሰረተ መሆን እንደሚገባው በተለያዩ መንገድ ስታስገነዝብ ቆይታለች። ይህ ሀቅ በታላቁ ህዳሴ ግድብ ላይም ተግባራዊ በመደረግ ላይ ይገኛል። ውሃን በጥበብ ድህነትን እንዲያሸንፍ ማድረግ ታላቅ ብልሃትን የሚጠይቅ በመሆኑ ከጊዜ ወደ ጊዜ የህዝባችንን እውቀት፣ አቅምና ቁርጠኝነት በማሳደግ ይሄው ለዘመናት በሀዘን እንጉርጉሮ ከለም አፈራችን ጋር ወደ ጎረቤት ሀገር የምንሸኘውን አባይን ለመገደብ ቆርጠን ተነስተን የግድቡን ግንባታ ከግማሽ በላይ አድርሰነዋል። ግድባችን ሲጠናቀቅም የአፍሪካ ትልቁ የውሃ ኃይል ማመንጫ ጣቢያ ብቻ ሳይሆን የሀገራችንን አሁን ያለውን የኃይል አቅርቦት ከእጥፍ በላይ ወይም በ150% ያሳድገዋል። ይህም ማለት አሁን ካለንበት 4288 ሜጋዋት ወደ 10730 ሜጋዋት ያድጋል ማለት ነው። የሌሎች ታዳሽ ማመንጫ ጣቢያዎችን ግንባታ ተዳምሮም በሁለተኛው እድገትና ትራንስፎርሜሽን እቅድ የያዝነውን እቅድ ለማሳካት ረጅሙን ርቀት ያስኬደናል ማለት ነው። ከመቶ በላይ ሰራተኞች በግንባታው ላይ እየተሳተፉ ነው ያሉት የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ከእነዚህ ውስጥ ከመቶ በላይ የሚሆኑት ከፍተኛ የውጭ ባለሙያዎች በመሆናቸው ለቴክኖሎጂና ለእውቀት ሽግግሩ መሳለጥ አስተዋጽኦ እንዳለው ገልጸዋል። እንደዚህ ባሉ የፕሮጀክት ግንባታዎች የተካበተ ከፍተኛ ክህሎትና ልምድ ካላቸው ካደጉ ሀገራት ሙያተኞች ጋር የእኛ ዜጎችም አብረውን እንዲሰሩ በሚደረገው ጉልህ እንቅስቃሴ የእውቀት የአሰራር ልምድና ክህሎት እንዲሁም የቴክኖሎጂ ሽግግር እንዲፈጠር የሚያደርግ የማይተካ ጠቀሜታ ያለው ነው። ፕሮጀክቱ በተጓዘባቸው ስድስት የግንባታ አመታት ብዙ አስቸጋሪ ምዕራፎችን በማለፍ ከተከናወኑት በርካታ የሲቪል ኮንስትራክሽን ስራዎች መካከል የዋናው አርሲሲ ግድብ ግንባታ ሰባ በመቶ፣ የሳድል ግድብ ግንባታ 57 በመቶ የተጠናቀቀ ሲሆን፣ የኃይል ማመንጫ ቤቶች ግንባታ፣ የ500 ኪሎ ቮልት ማከፋፈያ ጣቢያ ግንባታ የ125 ኪሎ ሜትር የውስጥ ለውስጥ መዳረሻ መንገዶች፣ ከግድቡ በታች ያያችሁት የ240 ሜትር ዝመት ያለው ድልድይ ግንባታ፣ የአየር ማረፊያ እና የሰራተኞች መኖሪያ ካምፕ በተለያየ የግንባታ ደረጃ ላይ ተጠናክረው እየተከናወኑና እየተገባደዱ ይገኛሉ። በተመሳሳይ መልኩ የኤሌክትሮመካኒካልና የሃይድሮመካኒካል ስራዎች የዲዛይን የፍብረካ የአቅርቦት የተከላና የፍተሻ ስራዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን በኩል በተፋጠነ ሁኔታ እየተከናወኑ ይገኛሉ። በተለይም ቀድመው ኃይል የሚያመነጩት ሁለት ዩኒቶች የተከላ ስራቸው እየተገባደደ ሲሆን የተቀሩት 14 ዩኒቶች የፍብረካና የተከላ ስራም በስፋት ቀጥሏል። የኤሌክትሮ መካኒካልና ሃይድሮሊክ ስራዎችን በተቋራጭነት እያከናወነ ያለው የብረታ ብረትና ኢንጂነሪንግ ኮርፖሬሽን የግድቡ ግንባታ ቅርጽና ይዘት ሳይቀየር የማሻሻያ ስራዎችን በመስራት የግድቡ የውሃ መጠን ሳይጨምር የማመንጨት አቅሙን ወደ 6450 ሜጋዋት ከፍ ማድረጉን አስታውቋል። አሁን ግድቡ በደረሰበት ደረጃ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከተሰሩ ዋና ዋና ክንውኖችን ለማመላከት የአባይ ወንዝ ክረምት በበጋ የተፈጥሮ ፍሰቱን ቀይሮ የሄደበት ያለውን የዳይቨርሽን ከልበርት ስቲል ላይኒንግ ስራ በተያዘለት ጊዜ ተጠናቆ አገልግሎት በመስጠት ላይ እንደሚገኝ ይታወቃል። ለዚህ ከልበርቶች የሚያገለግሉ በሮችና ተዛማጅ ምርቶች ቀደም ብለው ተመርተው በሳይት ላይ ዝግጁ ሆነዋል። ለሁለቱ ከልበርቶች የበር ገጠማና ተከላ በመከናወን ላይ ሲሆን የክረምት ወቅት ከመድረሱ በፊት ለአገልግሎት ዝግጁ ይሆናሉ። በሃይድሮስቲል ስትራክቸር ስራዎች አካላት የፔንስቶክ እና የቦተም አውትሌት በቢኢኮ ኢንዱስትሪዎች እና በሳይት ወርክሾፖች በመመረት በገጠማና ተከላ ስራ በመከናወን ላይ ይገኛል። ለእነዚህ ስትራክቸራል አካላት የሚሆኑ የተለያዩ አገልግሎት ያላቸው በሮች ማለትም ራዲያል ጌቶችን ጨምሮ ሌሎች የበሮ አካላት በብረታብረትና ኢንጂነሪንግ ኮርፖሬሽን ኢንዱስትሪዎች እየተመረቱ በመመረት ላይ ይገኛሉ። የሲቪል ስራውን እያከናወነ ያለው የጣሊያኑ ሳሊኒ ኩባንያም በኢትዮጵያ መንግስትና ሕዝብ ድጋፍ ግንባታው እየተካሄደ ያለውን የታላቁ የኢትዮጵያ ህዳሴ ኤሌክትሪክ አልማመንጫ ግድብ ግንባታ ዳር ለማድረስ በቁርጠኝነት እንደሚሰራ ገልጿል። የዘንድሮውን የታላቁ የኢትዮጵያ ህዳሴ ኤሌክትሪክ አልማመንጫ ግድብ ግንባታ የመሰረት ድንጋይ የተጣለበትን ስድስተኛ ዓመት ክብረ በዓል ልዩ የሚያደርገው ስድስት ኪሎ ሜትር የሚሸፍን ነባርና አዳዲስ አትሌቶች የተሳተፉበት ሩጫ በስፍራው መካሄዱ ነው። ለግድቡ እንሮጣለን በሚል በስፍራው የብስ ብስክሌት ውድድርም ተካሂዷል። ያ ዋናው እንግዲህ ስድስተኛ ዓመትን ምክንያት በማድረግ ስድስት ኪሎ ሜትር መሮጥ ነበረ። አሁን በሞ በዚህ ሙቀት የእኛ አትሌቶች ሮጠዋል ብዬ ደከማቸው ብዬ ብልክ በእውነት በሌሎቹ ላይ መቀለል ነው የሚሆንብኝ። ጀስት እንትን ለማስታወስ ያህል ነው የሮጥ ነው። ዛሬ አይተ እንደሆነ ደራርቱ ቱሉ፣ እነ ፋጡማ ሮባ፣ እነ አበበ መኮንን፣ ወርቁ ቢቂላ፣ እነ ገብረ እግዚአብሔር ገብረ ማርያም ነ የቀረ በጣም በርካታ በርካታ አትሌቶች ነው እዚህ የመጡት። ተፈትነንበታል፣ በጣም ተፈትነንበታል። እኛ እስከ ዛሬ ድረስ አትሌቶች ጠንካራ ሰራተኞች እንላለን። ጠንካራ ሰራተኛ ያለው እዚህ ግን እዚህ ጋር ነው ጠንካራ ሰራተኛ ያለው። የኢትዮጵያዊ መገለጫ ጥንካሬ እዚህ ላይ ነው የሚታየው። የእስከ ዛሬ ኢትዮጵያዊ በጦርነት በምን በምን ነበር፣ የአሁን ጥንካሬ እዚህ ጋር ነው ያለው። ይህን ጥንካሬ ይህንን የተገነባውን አይደለም ይህንን ተፈጥሮ ይህንን አየር መቋቋም በራሱ ምን እንደምልክ እኔ ግራ ይገባኛል። ስለዚህ እኛውን ከገባን ጀምሮ ያው የለሁም እኮ ኔ ማራቶን እንኳን ሮጬ እንደዚህ ሆኛ አላቅም፣ እና በጣም ደስ ነው የሚለው እግዚአብሔር አክብራቸው በእውነት እዚህ እዚህ ፕሮጀክት ላይ የተሰማሩ ከኢንጂነር ስመኘው ጀምረን ነው እንግዲህ የምናየው እስከ ታች ያሉ በሺህ የሚቆጠሩ ኢትዮጵያ እንዲሁም ደግሞ በሚሊዮን የሚቆጠሩ ኢትዮጵያኖች ውጤት ነው ይሄ ኢትዮጵያኖች ከምንም በላይ ደግሞ አንድ ያደረጋቸውና ኢትዮጵያኖች ደግሞ ከዚህም በላይ አንድ የሚያደርጋቸው ይኖራል ብዬ አላስብም። የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ዋናው ግድብ የአርማታ ሙሌት 72 በመቶ ተጠናቋል። በዋናው ግድብ ከሚጠበቀው ከሚጨበቀው 10 ነጥብ 2 ሚሊየን ኪዩብ የአርማታ ሙሌት 7 ነጥብ 3 ሚሊየን ደርሷል። ከአርማታ ሙሌቱ ጎን ለጎን በግድቡ ቀኝ ክፍል የሚገኙት አስር ዩኒቶችና በግድቡ ግራ ክፍል የሚገኙት ስድስት ዩኒቶች ፊት ለፊት የኃይል ክፍሎች ግንባታ እየተከናወነ ነው። በሰዳልና ጎባ ተራራዎች ባለው 1 ነጥብ 8 ኪሎ ሜትር ዋና ግድቡ ከተገ ነባ በኋላ 246 ኪሎ ሜትር ሰው ሰራሽ ሐይቅ ወደ ኋላ እንዲተኛ ይደረጋልም። ህዝቡም ለግድቡ ግንባታውን መሆን እያደረገ ያለውን ድጋፍ አጠናክሎ እንደሚቀጥል እየገለጸ ነው።